እድገትን በማጎልበት ልዕላ ሀያልነትን ለማረጋገጥ የሻተች ሀገር ከራሷ የተሻገረ ለዓለም የሚደርስ የንግድ ህሳቤም የትስስር ምልከታን ልትከተል ይገባታል። ኢትዮጵያ ምርትና ምርታማነትን ለመጨመር እየሰራቻቸው የምትገኘው ተግባራት ተገቢውን ትሩፋት ያመጡ ዘንድ ከሀምሳ በላይ ሀገራትን በአንድ ቋት እልፍ ምርቶችን በአንድ መስመር የሚያሳልፈውም የአፍሪካ ነፃ የንግድ ቀጠናን በመቀላቀል የንግድ ግብይቷን ጀምራለች። አፍሪካ መሪዎች ይህን እድል ፈጥረው እርስ በራሳችን እንድንገበያይ መንግስት ይህንን አውቆ ይህንን ሰነድ በመፈረሙና እኛም የዚህ ተጠቃሚ በተለይ ደግሞ የኔ ድርጅት የመጀመሪያው ላኪ ሆኖ በመጀመሩ እጅግ በጣም ደስ ብሎኛል። ምርት የሚያመርቱ የልፋታቸውን ዋጋ ወደ ጎረቤት ሀገር መሸጥ እንዲችሉ፣ ከተለያዩ ሀገራት ዜጎች ጋር መተሳሰር እንዲችሉ ትልቅ በር የከፈተ ስለሆነ ከጥቃቅን አንስቶ እስከ ከፍተኛ ንግድ ለተሰማሩ ኢትዮጵያውያን ዜጎች ትልቅ ድል ነው። ይህም የውጭ ኢንቨስተሮች አይን ማረፊያም የተግባር ሰዎች መዳረሻ እንድትሆን አስቻይ ሁኔታን ይፈጥራል። የአፍሪካ ነፃ የንግድ ቀጠና የምንለው መዋቅር ወይም የምንለው መሰጋብር በጣም ትልቅ ግዙፍ ኢኮኖሚ ነው። ለምሳሌ ከ 3 ነጥብ 4 በላይ ትሪሊዮን ጂዲፒ ወይም አጠቃላይ ምርት ያለበት ሪጅን ነው። ይህንን ተቀላቀልን ማለት ብዙ ገበያ ፈጠርን ማለት ነው። ገበያ ስንፈጥር ኢንቨስትመንትን እናበረታታለን። በኢትዮጵያ ውስጥ ያሉ የኢንቨስተሮች የተለያዩ ፕሮዳክቶችን የሚያመርቱ ኢንቨስተሮች የተሻለ ገበያ ሲኖራቸው ብዙ ኢንቨስት አድርገው ብዙ አምርተው ብዙ ይሸጣሉ፣ ብዙ ትርፍ ይመጣል ማለት ነው። ውጭ ሀገር ያሉ ኢንቨስተሮች ወደ ውጭ ሀገር እንዲገቡ፣ አምራች ኢንዱስትሪዎች ኢትዮጵያ ውስጥ እንዲገቡ እንዲያመርቱ ያግዛል ማለት ነው። ይሄ ደግሞ አንድ ብዙ ጉድሰን ሰርቪስስ ኢትዮጵያ ውስጥ እንዲገኝ ያደርጋል። የስራ አጥነትንም ችግር እንዲቀርፍ ያደርጋል ማለት ነው። የጋራ ልማትን ትብብር የሚፈጥርና በጋራ ማድረግ የምንችልበትን ትስስራችንን ደግሞ የበለጠ በፖለቲካ ብቻ አይደለም፣ በኢኮኖሚ ስንተሳሰር፣ ስንቀራረብ፣ ስንደጋግፍ የጋራ እድገታችንን ያፋጥናል። ሁለተኛ ደግሞ አንድነታችንን ያጠናክራል። መስከረም 29 ቀን 2018 ዓመተ ምህረት ሀብሎም በአህጉራዊ የንግድ ትስስር መድረክ በአፍሪካውያን ነጻ የንግድ ቀጠና የኢትዮጵያን ስምና ዝናንግቦ ተመመ ምርትም ቀጣይነት ያለው ትሩፋትን ለመሸመት ያስችል ዘንድ እንደ ሎጂስቲክስ የጉምሮክ ስርዓትና ሌሎችም ያሉ አድራሽ መንገዶችን ማዘመንን ይጠይቃል። የእርስ በርስ ግንኙነታችንን ያሳለጠ ስለሚሆን ሎጂስቲክ ላይ በጣም መሰራት አለበት። ወሳኙ እሱ ነው። በአየር የሚሆነው በጣም ውስን እቃ ነው፣ ሊተላለፍ የሚችለው ባህር በር እንግዲህ ውስጥ ለውስጥ ለምናደርገው የለም። ግን ሊያመች በሚችል መንገድ እሱ መጠቀም የሚቻልበት ይኖራል። ግን በዋነኛነት የምድር ላይ የየብስ ላይ ግንኙነት ነውና እዛ ላይ አተኩረን መስራት አለብን፣ እና ውጤታማ ሊያደርገን የሚችል እሱ ነው። ከዚህ አህጉራዊ የንግድ ቀጠና ተጠቃሚነትን ለማረጋገጥ ኤፊሽንት ወይም ደግሞ ብቃት ያላቸው ተቋማት መገንባት ያስፈልገናል። ዜጎች የሚሆኑ የውጭ ሀገር ዜጎች በቀላሉ ወደ እኛ ገበያ መጥተው ስራ የሚሰሩበትና ከዚህ ኤክስፖርት ባስኬት ተጠቃሚ የሚሆኑበትን እድል ማመቻቸት፣ የተለያዩ ኢንሴንቲቭ መካኒዝሞችን ዲዛይን ማድረግ ያስፈልገናል። ማለት ይሄን ማረክ አልቻለ ሌሎች ሀገራት ከኛ በተሻለ አድቫንስ ያደርጉ ቴክኖሎጂ የተሻሻሉ ኢንስቲትዩሽንስ ያላቸው ስለሆኑ እዚያ ነው ዘዴ ጆይን ማድረጋችን ለኛ በርደል ሊሆን ይችላል። በዚያ በርካቶችን ባሳተፈው እልፎችን ባቀፈ ባቀፈው አህጉራዊ ነፃ የንግድ ቀጠና ውቅያኖስ ያለእንከን ለመዋኘት እሴትን እየጨመሩ ስብጥርን መሰረት ያደረጉ ምርቶችን ማቅረብ ሌላኛው ከኢትዮጵያ የሚጠበቅ ቤት ስራ ነው። እኛ የምንልከው ሮ ፕሮዳክት ወይም ጥሬ ዕቃ ነው የምንልከው። ቡናንም ከገበሬው እንወስዳለን። ገበሬው በኤሌክትሪክ የለውም በኩራዝ ነው የሚኖረው። ግን አንድ ሲኒ ቡና ኒውዮርክ ከተማ ላይ ከ20 ዶላር ባላነሰ ይሸጣል። ለገበሬያችን ግን የሚደርሰው 03 ሳንቲም ነው። ስለዚህ ይሄ ትልቅ ዲስፓሪቲ ነው። ይህን ዲስፓሪቲ ለማስቀረት እንግዲህ በመጀመሪያ ደረጃ እኛ የራሳችን ኳሊቲ ስታንዳርድ ሊኖረን ይገባል። ዊዝ ቫሊዩ አድድ የሆኑ ፕሮዳክቶችን መሸጥ ወይም ደግሞ መገበያየት የተሻለ እድል ለኢኮኖሚያችን ይዞለት ይመጣል። ለነዚህ ምን ጆይን ስናደርግ ግን ዳይቨርሲፋይ ማድረግ እንችላለን። የአፍሪካ ነፃ የንግድ ቀጠና ለኢትዮጵያ እድገት የድርሻውን ሚና እንደሚጫወት ከግምት ውስጥ በማስገባትም አምራቾች ጥራትን መሰረት ያደረጉ ምርቶችን እንዲያቀርቡም ጥሪ ቀርበዋል።